በደቡብ ኦሞ ቀጠና ቃለ ህይወት ቤተክርስቲያን የመቅህማ መጽሐፍ ቅዱስን በህብረት ማጥናት አገልግሎት ስልጠና ተሰጠ። ውደያ ቲቪ ተመልካቻችን ከአባታችን ከእግዚአብሔር ከልጁ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የዕለቱ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ብሪያችሁ ምቆየው እኔ ቱሚን ብርሃኔ ከመላው የሕይወት ቲቪ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችን ቆዩ። በደቡብ ኦሞ ቀጠና ቃለ ቤተ ቤተክርስቲያን የመቅህማ መጽሐፍ ቅዱስን በህብረት ማጥናት አገልግሎት ስልጠና ተሰጠ። ባልደረባችን ጽጌሬድ አለሙ ተጨማሪ አይላት ከሚያዝያ 29 እስከ ግንቦት 1 2017 ዓ ም የመቅህማ መጽሐፍ ቅዱስን በህብረት ማጥናት አገልግሎት ስልጠና በደቡብ ኦሞ ቀጠና ቃለ ሕይወት ቤተ ክርስቲያን ጽህፈት ቤት ጂንካ ማዕከል ከአጥቢያ ቤተ ክርስቲያን ህብረቶች ለተወከሉ መሪዎች በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ተንቀሳቃሽ የመሪነት አገልግሎት አስተባባሪ በሆኑት መጋቢ ቴፍሎስ ተስፋዬና ብሔራዊ የመቅህም አገልግሎት አስተባባሪ ወንድም ጌታሁን ድናሉ ተሰጥቷል። መጋቢ ቴፍሎስ ተስፋዬ ጥሪህን ለማደስ ወይም በጥሪ ለመቀጠል ራስህን መጠበቅ የሚገቡ ሰባት መሰረታዊ ጥያቄዎች ላይ ትኩረት ያደረጉ ሲሆን፣ አንደኛ ግልጽነት እግዚአብሔር ምን እያለህ ነው ሁለተኛ መሰጠት ወይም ቁርጠኝነት ዋጋ ለመክፈል ዝግጁነቱ አለ ወይ ሶስተኛ ችሎታ ወይም ብቃት ስጦታህና ፍላጎትህ ምንድን ነው አራተኛ መታረም መጀመሪያ ለመከተል ስህተት መስራትም ቢሆን ለመማር እና ለማደግ ፈቃደኛ ነው ወይ አምስተኛ ቀጣይነት ረጅሙን ጨዋታ ለመጨረስ ትንፋሽ አለ ወይ ስድስተኛ ባህሪ ከጽኑ እምነቶች ከሴቶች ጋር ተያያዥ ወይም ተገናኝተ እንድትቆይ የሚያደርግህ ምን መሆን አለበት? ሰባተኛ የተለወጡ ህይወቶች ራስህን በመንግስት ሰማያት መስመር ላይ ነ ሆይ የሚሉትን ጥያቄዎች በጥልቀት የሚያብራራ ተገቢውን መረዳት በማስጨበት የቤተ ክርስቲያን ዋና እሴት የሆነውን የእግዚአብሔር ቃል በበላይነት ለማስቀጠል መቅህማ ዋነኛ መሳሪያ መሆኑን በጥብቅ አሳስበዋል። ወንድም ጌታሁን ዱናሎ ስለ መጽሐፍ ቅዱስ ጥናት ጥቅምና አምስቱ የመቅህማ እርምጃዎች በማብራራት ምዕመናን በየዕለቱ በቤታቸው መጽሐፍ ቅዱስን በማንበብና የተዘጋጁ ጥያቄዎችንም በመመለስ ለሳምንታዊ የቡድን ጥናት ተዘጋጅተው በመቅረብም ውይይቱን በመቀጠል የተዘጋጀውን ምንባብ አንብበው በመጨረሻም የቃል ጥናት ጥቅሱን በማጥናት የሳምንቱ ጥናት ጊዜ ማብቃት እንዳለባቸው ተግባራዊ ስልጠና ተሰጥቷል። የደቡብ ኦሞ ቀጠና ቃለ ሕይወት ቤተ ክርስቲያን ሰብሳቢ አቶ ኤልያስ ማሞ ስለ ጠናው እግዚአብሔርን አመስግነው አሰልጣኞችን ባርከው በስልጠናው ያገኙትን በረከት ዘርዝረውም ስልጠናውን ወደ አጥቢያ ቤተ ክርስቲያናት ህብረቶችና አጥቢያ ቤተ ክርስቲያን በማውረድ ፍላጎታቸውን ለመወጣት የመቅህማ አገልግሎት ሙሉ ጊዜ በመስጠት እንዲያስተባብር መምህር ናትናኤል ሐኪን መወከላቸውን ገልጸዋል። የደቡብ ኦሞ ቀጠና ቃለ ሕይወት ቤተ ክርስቲያን ምክትል ዋና ጸሐፊ መጋቢ ወንድም ማገኝ አባይነ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን መጋቢ ቴፍሎስ ተስፋይ እና ወንድም ጌታሁን ዱናሎ ወደ ቀጠናው በመላክም የመቅህማ አገልግሎት ተጠናክሮ እንዲቀጥል በመደረጉ ዋናው ጽፈት ቤትን በማመስገን እግዚአብሔር መንጋ ለመጠበቅና ለማሳደግ ከግል ሕይወታችን ጀምሮ የእግዚአብሔርን ቃል በማጥናትና በማስጠናት መንጋውን ለመታደግ ስራ ለመቀጠል ቃል በመግባት ሰልጣኞችን በጥብቅ አሳስበዋል። በመጨረሻም የመቅህማ አገልግሎት አስተባባሪ ኮሚቴ በማደራጀት ለኮሚቴው አባል በመጸለይም ቡራኬ ተደርጎ ስልጠናው ተጠናቋል። በደቡብ ምዕራብ ቀጠና በአርባ ምንጭና አካባቢው ህብረት የሲቀላ አጥቢያ ቃለ ሕይወት ቤተክርስቲያን ሙሉ የዘመናዊ ሙዚቃ መሳሪያዎችን አስገጠመች። ባልደረባችን ሮማን ከሊል ተጨማሪ አላት። በደቡብ ምዕራብ ቀጠና በአርባ ምንጭና አካባቢው ህብረት የሲቀላ አጥቢያ ቃለ ሕይወት ቤተ ክርስቲያን ዘመናዊ ደረጃውን የጠበቀ ላይን አሬ ሳውንድ ሲስተምና ሙሉ የዘመናዊ ባንድ ሙዚቃ መሳሪያዎችን አስገጥማለች። ከባለፈው ጥቅምት ወር ጀምሮ አዳራሹን በማስፋት መድረኩን በማስተካከል የድምጽ ማስተጋባት ቁጥጥር አኩስቲክ ትሪትመንት ስራዎችን በመስራት የቆየችው አጥቢያዋ አሁን ለአዳራሹ ተመጣጣኝ የሆነ ሳውንድ ሲስተም ማስገጠሟንና የምረቃ ፕሮግራሙ መደረጉን በኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሙዚቃና አምልኮ ሀገር አቀፍ አስተባባሪ የሆነው የሙዚቃ ባለሙያው ረታ ጳውሎስ ለዝግጅት ክፍላችን ገልጿል። የስራ ሂደቱ የፋይናንስ ምንጭ፣ የመሳሪያዎች መገጣጠም እጅግ ፈታኝ የነበረ ሲሆን በእግዚአብሔር እርዳታ ሁሉን ነገር በልህቀት የተጠናቀቀ መሆኑም ለማ ለማወቅ ተችሏል። የምስጋና ፕሮግራም እና የዝማሬ ዝግጅት ሚያዝያ 26 ቀን 2017 ዓ ም በዚሁ በታደሰው አዳራሽ በአዲሱ መሳሪያና ሙሉ ባንድ የተካሄደ ሲሆን ዘማሬት አና ተክሌ፣ ዘማሬት በረከት ፍቃዱ፣ መጋቢ ዮሴፍ በቀለና የሙዚቃ ባለሙያ ረታ ጳውሎስ ማገልገላቸው ተገልጿል። የፕሮጀክቱ ከፍተኛ አማካሪ ባለሙያ ወንድም ረታ ጳውሎስ እንደገለጹት የአዳራሽና ሳውንድ ሲስተም ለሲቀላ አጥቢያ ብቻ ሳይሆን ለህብረቱ ለሌሎች አብያተ ክርስቲያና ና ለቀጠናው የተለያዩ ጉባኤዎች ዝግጅት ለዝማሬ ቪዲዮ ቀረጻ፣ ለሰርግ ትልቅ እረፍት የሚሆን የሁሉ ሀብት ነው ሲሉ ተናግረዋል። በምርሃ ግብሩ ላይም መጋቢ ዮሴፍ በቀለ ቃለ እግዚአብሔርን መልእክት ያስተላለፉ ሲሆን ለቤተ ክርስቲያኒቱ የገቢ ማሰባሰቢያ ምርሃ ግብርም ተደርጓል። በዚሁ አጋጣሚ ለአጥቢያ መሪዎችና አስተባባሪዎች ኮሚቴ በሕይወት ቴሌቪዥን እንኳን ደስ አላችሁ ለማለት እንወዳለን። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የፊንፊኔ ኦሮሞ ማህበረ ምዕመናን ማምለኪያ ህንፃ ተመረቀ። ባልደረባችን ጽጌረዳ አለሙ ተጨማሪ ያላት። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የፊንፊኔ ኦሮሞ ማህበረ ምዕመናን በጉለሌ ወንጌት አካባቢ ኢቢሲ ፊት ለፊት ያስገነባችውን የአምልኮ አዳራሽና ሁለ ነገብ ህንፃ እሁድ እለትም አስመርቃለች። ማስመርቃለች በምረቃ ስነ ስርዓቱ ላይም የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ቢሮ ከፍተኛ አመራሮች ከውጭና ከሀገር ውስጥ ጥር የተደረገላቸው እንግዶች ተገኝተዋል ቤተ ክርስቲያኒቱ ባለፉት 33 ዓመታት ለራሷ ድንኳን ውስጥ ተቀምጣ የስብከት ጣቢያዎችን በማስፋፋት በሀገር ውስጥና በውጭ ሀገራት የወንጌል ስርጭት ስራ በመስራት ላይ ትገኛለች በዚህ መሰረትም 14 ስብከት ጣቢያዎች ወደ ቤተ ክርስቲያን በማሳደግ 29 ስብከት ጣቢያዎችን በመትከል ወንጌል እንዲስፋፋ ትልቅ ስራ ሰርታለች። ዛሬ ላይ ቤተ ክርስቲያኒቱ በእግዚአብሔር እርዳታ ባገኘችው የራሷ ሰፊ ቦታ ላይ ያስገነባችውን የአምልኮ አዳራሽና ሁለገብ ህንፃ በማስመረግ የወንጌል ስርጭት ስራ ይበልጥ ለማስፋፋት ተዘጋጅታለች። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ወጣቱን ለወንጌል በሚል ርዕስ የወጣቶች ኮንፈረንስ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ግንቦት ሁለት ሁለት ሺ አስራ ሰባት ዓመተ ምሕረት ወጣቱን ለወንጌል በሚል ርዕስ በአሸዋ ሜዳ ክላስተር በገፈርሳኖና አጥቢያ ቤተክርስቲያን ተካሄደ። በዚህ ኮንፈረንስ ከሀያ አንድ አጥቢያ ቤተክርስቲያናት የተወጣጡ ወጣቶች የተሳተፉበት ሲሆን፣ በፕሮግራሙ ላይ መጋቢ ሽመልስ ጠጂ እና ወንጌላዊ ብሩክ የእግዚአብሔር ቃልን በማቅረብ ለወጣቶች ጸልየዋል። ብዙዎቹም በመንፈስ ቅዱስ ተሞልተው ከአጋንንት ስርዓት ተፈተዋል። እንዲሁም ዘማሪ ግዛውና የክለስተሩ አምልኮ መሪዎች በዝማሬ አገልግለዋል። መረጃውን ከቤተክርስቲያኗ ማህበራዊ ድረገጽ አገኘ ነው። ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝንላችሁ ዜናዎች እናልፋለን። በሰሜን ቻይና በውሃ ጥም የተጎዳውን ግመል ከሞት የታደገችው ወጣት መነጋገሪያ ሆነች። ባልደረባችን ሮማን ከሌል ተጨማሪ ያላት ሀይር የተባለች ቻይናዊት ወጣት በረሃ ውስጥ በውሃ ጥም ለጠወለገው ግመል የመጀመሪያ እርዳታ መስጠቷና ህይወቱን በመታደጓ መነጋገሪያ መሆንና አድናቆትን ማትረፍ ችላለች። በሰሜን ቻይና ውስጥ ሞንጎሊ የሚገኘው የአልከሳ በረሃ በአስደናቂ ደኖችና በረሃማ ሀይቆች ዝነኛ ሲሆን ዓመቱን ሙሉ በቱሪስቶችም ይጎበኛል። ታዲያ በዚህ በረሃ ላይ በእግር ሲጓዙ የነበሩ የቱሪስቶች ቡድን በድርቅ የተጎዳውን ግመል ያገኛሉ። ግመሎች በባህሪያቸው ውሃ ሳይጠጡ ለብዙ ወራት የመኖር አስደናቂ ችሎታ አላቸው። ሞንጎሊና ሌሎች የመካከለኛዋ ኤስያ ክፍሎች ያሉ የግመል ዝርያዎች እስከ 40 ዓመት ሊቆዩና እስከ 600 ኪሎ ሜትር መጓዝ እንደሚችሉ የሳውት ቻይና ሞሪንግ ፖስት ዘገባ አመላክቷል። በዚህ በረሃ ላይ በጉዳት የወደቀው ግመል ገና የሶስት ዓመት ዕድሜ ያለውና ቢያንስ 150 ኪሎ ግራም እንደሚመዝን ያገኙ ቱሪስቶች ገምተዋል። የአስጎብኚ ቡድን መሪ የሆነችው የ30 ዓመቷ ሀየር እንስሳው በድርቅ ምክንያት ራሱን ስቶ እንደወደቀ ግምቷን አስቀምጣለች። ይቺ ቻይናዊት ሴት ግመሉን ባየች ጊዜ ቀና አድርጋ ውሃ ጠጥታ የግመሉን እግሮች በጥንቃቄ ዘርግታ እንዲቆም ያደረገች ሲሆን ግመሉ አስደናቂ ጥንካሬ አሳይቷል። በስፍራው ከነበሩ ቱሪስቶች በሀይሊን የተባለ አንድ ቱሪስት ለመገናኛ ብዙኃን እንደገለጸው ግመሉ የቁጥር መለያ እንዳለውና ይህም የአካባቢው እረኛ መሆኑን አረጋግጧል። ከመንጋው ተነጥሎ ለወራት በረሃ ውስጥ ጠፍቶና ወድቆ በከፍተኛ ጥም እየተሰቃየ የነበረው ይህ ግመል በአየር እርዳታ ከእረኞች ጋር ሊገናኝ ችሏል። ውድ ተመልካቾቻችን ለዕለቱ የያዝንላችሁ መረጃዎች የሚመስሉ ነበር። ከመረጃዎቹ ጋር አብሬያችሁ የቆየሁት ጥኔቱ ብርሃኔ ከመላው የህይወት ቲቪ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ የህይወት ቲቪ ፕሮግራም ጋር መልካም ቆይታ።